ይህ ደርቢ የደርቢዎች ሁሉ ቁንጮ ነው ይሉለታል ብዙ የእግር ኳስ ቤተሰቦች በዓለማችን ላይ ብዙ ትልልቅ ደርቢዎች ቢኖሩም እንኳን ይህንን የእግር ኳስ ፍልሚያ ግን ሊበልጡት እንደማይችሉ ብዙዎች ይመሰክራሉ። ኤል ክላሲኮ፣ ሪያል ማድሪድ ከባርሴሎና። በዚህ ደርቢ ትልልቅ ተጫዋቾችና አሰልጣኞች በተቃራኒ ሆነው ተፋልመዋል። ተጫዋቾች ቡጢ ተቃምሰዋል፣ አሰልጣኞችም ቃላትን ተወራውረዋል። ይኸው ትልቅ ደርቢ ደግሞ በሳምንቱ መጨረሻ በስፔን ላሊጋ አስረኛ ሳምንት በሳንቲያጎ በርናቢው ሁለቱን ቡድኖች ሊያፋልም ቀጠሮ ተይዞለታል። በሁለት ነጥብ ልዩነት አንደኛና ሁለተኛ ደረጃ ላይ የሚገኙት ሁለቱ ክለቦች በሳምንቱ መጨረሻ ላይ ጨዋታቸውን ያከናውናሉ። ኤል ክላሲኮ ምን አይነት ታሪካዊ ዳራ አለው? ሁለቱ ክለቦች እንደዚህ አይነት የእግር ኳስ ባላንጣ የሆኑት በምን ምክንያት ነው? በዕለተ እሁዱ ጨዋታ ምን አይነት ነገሮች ይጠበቃሉ? ማንስ ትልቅ የማሸነፍ ቅድመ ግምት ወስዷል? የሚሉትንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል ማለት ነው። ሰላም ጠነስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። የዩቲዩብ አናሊቲክስ እንደሚያሳየን ከሆነ ብዙ የዩቱብ ገጻችን ቪዲዮዎችን የሚመለከቱ ተከታታዮቻችን ቻናሉን የሚከታተሉት ሰብስክራይብ ሳያደርጉ ነው። ስለዚህ አሁኑኑ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግና የሎል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ስትጀምሩ ላይክ እያደረጋችሁ ፕሮግራሙን እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ይሄ የኤልክላሲኮ የጨዋታ መርሃግብር እጅግ በጉጉት ይጠበቃል። ኤልክላሲኮ ሲባል በየአመቱ ምንም እንኳን የክለቦቹ ፐርፎርማንስ ዝቅ ቢል እንኳን እንደ በፊቱ እንኳን ባይሆን በጣም የሚጠበቅ የጨዋታ መርሃ ግብር ነው። በእርግጥ አንድ የሚታወቀው እውነታ ኤልክላሲኮ በፊት እንደነበረው አይነት ግርማ ሞገስ የለውም ይባላል። በተለይ በዘጠናዎቹ በነበረበት ጊዜ ከዛ በኋላ ደግሞ በሁለት ሺዎቹ መጀመሪያ በሁለቱ ትልልቅ ክለቦች የነገሱ ኳክብት እግር ኳስ ተጫዋቾች የነበሩበት ዘመን ከዛ ባለፈ የባለአንጣነቱ ስሜት በኋላ ደግሞ ከ2008 በኋላ በተለይ ፔፕ ጓርዲዮላ ወደ ባርሰሎና ካቀናበት ጊዜ ጀምሮ የሁለቱም ቡድኖች ባላንጣነት ስሜት እጅግ በጣም አይሎ የተመለከትንበት ሮናልዶ ደግሞ ወደ ሪያል ማድሪድ ካቀና በኋላ የበለጠ የክላሲኮን ስሜት ወደ አንድ ደረጃ ከፍ ያደረገበት ማለትም ደግሞ ሊዮነል ሜሲ ከክርስቲያኖ ሮናልዶ ጋር እንዲሁ ደግሞ የአማካይ መስመር ባትሎች የተጫዋቾች ፍልሚያዎችን በደንብ ያየንበት እንደነበር አይተናል። እና ግን ደግሞ ሊዮኔል ሜሲ ክርስቲያኖ ሮናልዶ ከየክለቦቻቸው ጋር ከተለያዩ በኋላ ከዛ ደግሞ የክለቦቹን ፐርፎርማንስ ደግሞ ሚለያይበት ደረጃ አለ። ለ ለምሳሌ ማድሪድ ጥሩ ሲሆን ባርሳ ጥሩ ላይ ሆን ይችላል። ባርሳ ጥሩ ሲሆን ማድሪድ ጥሩ ላይ ሆን ይችላል። እና በዛ በዛ ምክንያት የደርቢው ስሜት የሆነ ሰዓት ላይ ልክ ሞቅል እንደነበረው የተቀዛቀዘም እንኳን ቢሄድ ነገር ግን ደግሞ ኤልክላሲኮ ሁሌም ኤልክላሲኮ ነው። ያው ኤልክላሲኮ ሲባል ስፓኒሽ አጠራር ነው። ኤልክላሲኮ ተብሎ የሚጠራው እንጂ ወደ እንግሊዝኛ ስትገለብጡት ዘክላሲክ የሚል አይነት ትርጉም ነው የሚሰጠው። እና ደግሞ ኤልክላሲኮን ማሸነፍ ለሁለቱ ቡድኖች የሚሰጣቸው ደስታና የሚሰጣቸው ስሜት ቀላል የሚባል አይደለም። ይሄ ከእግር ኳስም ደርቢ በጣም ላቅ ያለ ነው የሚባልበት በጣም ብዙ ምክንያት አለው። በተለይም ደግሞ የእግር ኳሱን በተመለከተ የሚዘግቡ የስፔን እግር ኳስ የሚያውቁ ሰዎች ይህንን በተደጋጋሚ ጊዜ ይናገራሉ። ዘ ስቶሪ ኦፍ ስፓኒሽ ፉትቦል የስፔን እግር ኳስን በመዘገብ የሚታወቀው ማለት ነው በአንድ ወቅት ስለደርቢው አንድ አተታ አስቀምጦ ነበር። ኤልክላሲኮ የተለየ ደርቢ ነው፣ ሁለቱም እርስ በርሳቸው ይጠላላሉ፣ ይሄም ከውጭ ያለውን ማንንም ሰው የሚያስደነግጥ ነው ሲል ነበረ የገለጸው። ምን ያክል የሁለቱ ደርቢ በጣም አደገኛ እንደሆነ የሚያሳዩ እግር ኳስ የሰላም ስፖርትም ቢሆን ፉክክሩ፣ እልሁ፣ ባላንጣነቱ በዘጠና ደቂቃ ላይ የሚጠናቀቅም ቢሆን ነገር ግን አንዳንድ እንደ ኤል ክላሲኮ ያሉ ጥቂት ደርቢዎች በዘጠና ደቂቃ ብቻ የሚቋጩ አይሆኑም። የሁለት ክለቦች ጨዋታ ብቻ ሳይሆን ሶስት ነጥብ ከማግኘት ባለፈ የታሪክ የማንነት የሀገር ወዳድነት የፖለቲካ የአኗኗር የዚህ ሁሉ ነገሮች መጠሪያ ሆነው ደግሞ ደርቢው ሁለቱን ቡድኖች የሚያፋልም ይሆናል። ለምሳሌ በሪያል ማድሪድ በኩል ብትመለከቱ የስፔንን አንድነት እንወዳለን በሚሉ ማድሪድ የሚባለው ከተማ ስፔንን በደንብ የሚወክል ነው፣ የሚገልጽ ነው ብለው በሚያስቡ ስፔናውያን ሰዎች እና የእግር ኳስ ወዳጆች የሚደገፍ ክለብ ነው እና ደግሞ ከዚህ ቀደም በነበረው የሀገሪቱ ታሪክ የበላይነት ነበራቸው በሚባሉ ስፔናውያን ድጋፍ የሚያገኝ እግር ኳስ ክለብ የሪያል ማድሪድን አርማውንም ካያችሁት የንጉሥ ዘውድ አርማ ክለቡ ላይ አለ። ስለዚህ የበላይነት የሚንጸባረቅበት ሱፐር ፓወር እንደሆነ ከተማው ሱፐር ፓወር ነው ያለበት ነው። ስለዚህ እንደዛ ነው ብለው የሚያምኑበትም ጭምር ነው። ይሄ ሱፐር ፓወር ብዬ ስላችሁ የራሱን ግዛት በደንብ ደግሞ የማድሪድን ከተማም ጭምር ከፍ አድርጎ የማጉላትና የማንሳትም ነገር ነው። በአንጻሩ ደግሞ ባርሰሎናን ስትመለከቱት ካታሎኒያ የምትባል የስፔን ግዛትን የሚወክል ነው። እናንደውም፣ ብዙ ካታሎኛ ውስጥ ያሉ ሰዎች ስፔናዊነትን ከማቀንቀን ይልቅ ካታሎኛነትን የማቀንቀን ስሜት ይንጸባረቅባቸዋል። ከስፔል የመገንጠል የበረታ ጥያቄ የሚነሳበት ነው። እንዲሁ ደግሞ በየጊዜው ሀሳባቸውን ስልጣን በሚይዙ መሪዎች በጉልበት እየተነጠቅን ነው ብለው ያምናሉ። እናንደውም ብዙ ጊዜ በፊት በፊት በተለይ በነበረው ጊዜ ባርሰሎና ጨዋታ ሲያከናውን የካታሎኒያ ባንዲራ ሲውለበለብም ጭምር እናያለን። እና በቃ ተገንጥለን እኛ ሀገር መሆን እንችላለን፣ ሀገር መሆን እንፈልጋለን የሚል ስሜት የሚያንጸባርቁ ናቸው። እና ደግሞ ያንን ለዓለም የሚያንጸባርቁበት የሚገልጹበት ብቸኛው መሳሪያቸው ባርሰሎና እግር ኳስ ክለብ እንደሆነ ያምናሉ። ስለዚህ ባርሰሎና የእግር ኳስ ክለብ ብቻ ሳይሆን የባህል የቋንቋ የማንነት ጉዳይ ነው፣ ለካታሎኒያ ሰዎች። እንደውም ፔፕ ጓርዲዮላ ስፔናዊ ከመሆኑ ይልቅ ካታሎኒያነቱም ያመዝንበት አይነት ሰው ነው እና የስፔን ብሔራዊ ቡድንንም በአሰልጣኝነት እንኳን የሆነ ወቅት ላይ ቢዝ ስፔናውያን ብዙም አይፈልጉም እየተባለ አንዳንድ ሀሳቦች ሲሰጡ እናደምጣለን። እና እንደውም ባርሰሎናዎች በመሪ ቃላቸው ላይ አንድ የሚጠቀሙት ነገር አለ። በአማርኛ ባርሰሎና ከክለብም በላይ ነው ብለው ነው የሚናገሩት እና ይህንን ነገር እንግዲህ የሚያንጸባርቁበት ትልቁ ምክንያት ቅድም እንዳልኳችሁ ያንን ስሜት የሚያንጸባርቁበት ስለሆነ ነው እና በነዚህና በሌሎች ምክንያቶች የሁለቱ ክለቦች ጨዋታ ሲደረግ አንዱ አንዱን የማሸነፍና ሶስት ነጥብ የማግኘት ጉዳይ ብቻ ሳይሆን ከዛም የዘለለ በኳስ አሸናፊነት ካባ ደግሞ የፖለቲካና የአስተሳሰብ ልዕልናን ለማሳየት ጭምር በእግር ኳስ የፍልሚያው ሜዳ ላይ ሲተናነቁ ይታያሉ ማለት ነው። ስለዚህ ሪያል ማድሪድ ሲያሸንፍ ስፔን በአንድነቷ ትቀጥላለች የሚለው ሀሳብ ገዝፎ ይታያል። ባርሰሎና ደግሞ ሲያሸንፍ የካታሎኒያ ነፃ የመሆን ሀሳብ ያሸንፋል የሚለው ሀሳቦችን ያንጸባርቃሉ ማለት ነው እና ለአመታት ሁለቱ ቡድኖች ሲጫወቱ በዚህ መንገድ ነው ጨዋታቸውን የሚያከናውኑት። እንዴት እንደሚጠላሉ ደግሞ ለማወቅ ወደ ኋላ ተመልሰን ብዙ አይነት ሁኔታዎችን ማየት እንችላለን። ሉዊስ ፊጎ ከባርሴሎና ወደ ሪያል ማድሪድ ባቀናበት ጊዜ ምን ያክል በጣም ከባድ ውርጅብኝ እንደወረደበት በጣም ብዙ አይነት ነገሮች እንደነበሩ የተሰራለት ዶኩመንተሪም አለ እና እሱን ገብታችሁ ማየት ትችላላችሁ። ፔፕ ጓርዲዮላ ወደ ባርሴሎና ከመጣ በኋላ ባርሴሎና ፍፁም የሆነ የበላይነት ነበረው፣ በተለይም በዚህ በሪያል ማድሪድ እግር ኳስ ክለብ ላይ በላሊጋው ላይ በአውሮፓ በአመት አምስት ስድስት ዋንጫዎችን የሚያሸንፍ ቡድን ነበረ። አሰልጣኙ የገነባ የነበረው አብዛኞቹ የስፔን ብሔራዊ ቡድን ተጫዋቾች ከግብ ጠባቂው ቬክተር ቫልዴዝ ጀምሮ አማካይ መስመር ላይ የሚጫወቱት እነ ዣቢ ኒየስታ፣ እነዚሁ እነ ሰርጆ ቡስኬትስ፣ ከዛ ባለፈ እነ ዳቪድ ቪያ፣ በጣም ብዙ ተጫዋቾች ከዛው ከባርሴሎና እግር ኳስ ክለብ የተመረጡም ጭምር ነበሩ እና ምን ያክል ባርሴሎና የበላይነት እንደነበረው የሚያሳይ ነው። ከዛ እንደውም ዦዜ ሞሪኒዮ በአንድ ዶክመንተሪ ላይ እንደሚናገሩት ወደ ሪያል ማድሪድ ሲሄድ ዋነኛው የሄድኩበት አላማ በቃ የባርሰሎናን ዶሚኔሽን መግታት ነው። በቃ ባርሰሎና የበላይነት ወስዷል። ስለዚህ ያንን የበላይነት ማቋረጥ ነው። ለዛ ነው ወደ ሪያል ማድሪድ ያቀናሁት፣ ለሪያል ማድሪድ የፈረምኩት ለዛ ነው ብለው ነበር። አንድ ዶክመንተሪ ላይ የተናገሩት። እንግዲህ አይተናል የዛን ዓመታት አካባቢ ባርሰሎና አምስት ለባዶ በሆነ ውጤት ያሸነፈበትን ሪያል ማድሪድን ያሸነፈበትን ተጫዋቾች እርስ በርስ ቡጢ የተሰናዘሩበትን ለጨዋታ ለመዳኘት በጣም አዳጋች የነበረው ጨዋታም ጭምር ተመልክተናል። ከዛ በኋላ ያንን ዶሚኔሽን ለመግታት ነው ጆዜ ሞሪኖ ወደ ሪያል ማድሪድ ያቀኑትና ያንን ቡድን የተረከቡት ማለት ነው። እሳቸው ወደዛ ክለብ ከሄዱ በኋላ ግን ያንን የበላይነት ለማቋረጥ ሞክረዋል። የላሊጋ ሻምፒዮን ሆነዋል። ሪካርድ የሆኑ ነገሮችን አስመዝግበዋል። ምርጥ ምርጥ ተጫዋቾችን ይዘው ምንም እንኳን ለቻምፒየንስ ሊግ ዋንጫ ክለቡን ማብቃት ባይችሉም፣ ረጅም ርቀት የተጓዙበት ጊዜም ነበር እና የሁለቱ ክለቦች ደርቢ በተለይ ሜሲ ሮናልዶ በተቃራኒ የሚጫወቱበት ተከላካይ መስመር ላይ እነ ፒኬ ከነ ፔፔ ጋር አንገት ለአንገት የሚተናነቁበት በጣም ምርጥ ምርጥ ተጫዋቾች የነበሩባቸውን ብዙ ብዙ ስብስቦችም ጭምር እናይ ነበር እና ይሄ ደግሞ በዚህ ቡድን ውስጥ ምን ያክል ውጤታማ ነገሮች እንደነበሩ፣ የሁለቱ ቡድኖች ፍልሚያ ደግሞ ምን ያክል ከፍ ያለ እንደነበር፣ ባርሰሎና በተከታታይ ጊዜ ቻምፒዮንስ ዋንጫን ሲያሸንፍ ተመልክተናል። ሁለት ሺ ስድስት ላይ ያንን አድርጎታል። በፔፕ ጓርዲዮላ አሰልጣኝነት ዌምብሌ ላይ ያንን ዋንጫ ሲያሸንፉ ተመልክተናል። ከዛ ባለፈ ደግሞ እንደዚሁ ሌሎች ውጤት ያስመዘገቡባቸው መድረኮች ነበሩ። ሁለት ሺ አስራ አምስት ላይ ራሱ እንደገና የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፈዋል፣ በሉዊስ ኤንሪኬ አማካኝነት በኋላ ነው። ማድሪድ በተለይ ከ2012-13 በኋላ እነ ካርሎ አንቸሎቲ እነ ዚነዲን ዚዳን ሲመጡ በተከታታይ ዓመታት ዋንጫ ሲያሸንፍ የተመለከት ነው። እና ቅድም እንዳልኳችሁ አሁን የፔፕ ጓርዲዮላን የበላይነት እንኳን ብንወስድ አምስት ተከታታይ ጨዋታዎችን ሪያል ማድሪድን ያሸነፈበት ጊዜ ነበረ በጥቂት የውድድር ዓመታት ከ2008 እስከ 2010 በነበረው ጊዜ እና ኤል-ክላሲኮ እንዲህ አይነት በጣም ትልቅ ታሪካዊ ዳራ ያለው ትልቅ ማንነት ያለው በጣም አስገራሚ ደርቢ ስለመሆኑ በዚሁ አጋጣሚ ማየትና መመልከት በጣም ጠቃሚ ነው። ከዛ ባለፈ ግን አሁን ወዳለው ደግሞ ጊዜ ስንመጣ ቅድም እንዳልኳችሁ ያ የተቀዛቀዘ ነገር አለ። በሁለቱም በኩል የምናየው የፍልሚያ ስሜት ሞቲቫቸው እንዳለ ቢሆንም አሁን ያለው የደርቢ ስሜት ከዛኛው አንጻር ለየት ባለ ደግሞ ፎርም መጥቷል። ለምሳሌ ኬሊያን ኤምባፔ የምትመለከቱት ከባርሴሎና ጋር ባደረጋቸው ስምንት ጨዋታዎች ላይ 11 ግቦችን ማስቆጠር ችሏል በሁሉም ውድድሮች። ይሄ ማለት የኤልክላሲኮ ጨዋታዎችንም ጭምር ይጨምራሉ። ከዛ ባለፈ ደግሞ እንግዲህ በዚህኛው የጨዋታ መርሃ ግብር ላይ በርካታ ጎሎችን ያስቆጠረ አይነት ተጫዋች ነው። በባለፈው አመት ባርሴሎና የላሊጋው ሻምፒዮን እንደነበረ አይተናል። ሪያል ማድሪድ ደግሞ የላሊጋው ሻምፒዮን አልነበረም። በቻምፒዮንስ ሊጉ ጥሩ ጊዜን አላሳለፈም። በአጠቃላይ ኦቨሮል የነበረው ሲዝን ሪያል ማድሪድ ጥሩ አልነበረም። ነገር ግን ደግሞ በአንጻሩ ባርሰሎና ጥሩ ጊዜያትን ያደረገባቸው የጨዋታ መራ ግብሮች ነበሩ። በባለፈው አመት በተደረጉ የኤል ክላሲኮ ጨዋታዎች ላይ ደግሞ ባርሰሎና በተከታታይ ጊዜ ሲያሸንፍ እንደነበረና ውጤቶችን ሲያስመዘግብ እንደነበረ ተመልክተናል። ሃንሲ ፍሊክ አራት ተከታታይ ድሎችን በሪያል ማድሪድ ላይ አስመዝግበዋል። አራት ለባዶ አራት ለሶስት ሶስት ለሁለት አምስት ለሁለት ያሸነፉ ጨዋታ አሉ። እንግዲህ አራት ለባዶ ና አራት ለሶስት የተጠናቀቁት በስፔን ላሊጋ የተደረጉ ጨዋታዎች ናቸው። ሶስት ለሁለት ያለቀው ደግሞ በኮፓ ዴል ሬይ ፋይናል ወይም የፍጻሜ ጨዋታ ላይ ባርሰሎና ያሸነፈው ጨዋታ ነው። እንዲሁ ደግሞ አምስት ለሁለት ያሸነፉበት በሱፐር ኮፓ የተደረገው ጨዋታ ነው። በጣም ዘግናኝ የሚባል ጨዋታ ነበር፣ በተለይ ለሪያል ማድሪድ ያንን ጨዋታ የተመለከቱ ሰዎች ብዙ የሚያስታውሱት ነው። አሁን በደረጃ ሰንጠረዡ ላይ በሁለት ነጥብ ዝቅ ብለው ሁለተኛ ደረጃ ላይ ተቀምጠዋል። ሪያል ማድሪድ አንደኛ ደረጃ ላይ ይገኛል። ባርሰሎና ከኢንተርናሽናል ብሬኩ በፊት ባልታሰበው ሁኔታ አራት ግቦች ተቆጥሮበት በሴቪያ የተሸነፈበት ጨዋታ እንደነበረ እናስታውሳለን። ነገር ግን ደግሞ ቶሎ ብለው ነው ወደ አሸናፊነት የተመለሱት። በሳምንቱ አጋማሽም በርከት ያሉ ግቦችን ኦሎምፒያኮስ ላይ አስቆጥረው ማሸነፍ ችለዋል። አሁን ይሄኛው የጨዋታ መርሃ ግብር ደግሞ ሲደረግ ምን አይነት ውጤት ሊመዘገብ ይችላል? ምክንያቱም አሁን በባርሰሎና በኩል ጥሩ ፐርፎርማንስ እያሳዩ የሚገኙ ተጫዋቾች አሉ። እነ ፈርሚን ሎፔዝ፣ እነ ማርከስ ራሽፎርድ አይነት ተጫዋቾች አሉ። ኢቭን ደግሞ ላሚን ያማልም የዚህ ቡድን አካል መሆኑን መዘንጋት የለብንም። ማርከስ ራሽፎርድ በዘንድሮ ውድድር አመት ኦፕታ እንደሚለው በላሊጋው በተደረጉ ጨዋታዎች 2025 26 አምስት ጎሎችን አስቆጥሮ አራት ግብ የሆኑ ኳሶችን አመሻሽቶ አቀብለዋል። በአጠቃላይ በ798 ደቂቃዎች ዘጠኝ ግቦች ላይ ቀጥተኛ ተሳትፎ ማድረግ የቻለ ተጫዋች ነው ማለት ነው። ስለዚህ በእርግጥ ራሱን የቻለ ምርምር ይፈልጋል። በዩናይትድ ጥሩ ፐርፎርማንስ አላሳይም፣ እንዴት በባርሰሎና ጥሩ ፐርፎርማንስ ሊያሳይ የቻለ ራሱን የቻለ አጠያቂ ጉዳይ ነው። ግን በመጣበት ጊዜ የደማውን ለባርሰሎና ወሳኝና ቁልፍ ተጫዋች ሆኖ እየቀረበ እንዳለ ነው እየተመለከትን የምንገኘው። እንዲሁ ደግሞ ራሱ ራፊኒያንም ብንመለከተው ሶስት ጎሎችን አስቆጥሮ ሁለት አሲስቶችን አስመዝግቧል። በአጠቃላይ በሁሉም ውድድሮች አምስት ግቦች ላይ ቀጥተኛ ተሳትፎ አለው። ፌራን ቶሬዝን ደግሞ ብታዩት አምስት ግቦችና አንድ አሲስት አስመዝግቧል። ስድስት ግቦች ላይ ቀጥተኛ ተሳትፎ አለው። ሎፔዝን ብታዩት አምስት ግቦች ላይ እንደዚሁ አምስት ግቦችን በማስቆጠር ቀጥተኛ ተሳትፎ አለው ማለት ነው። ለዚህ ነው ባርሰሎና ዘንድሮ ብዙ ግቦችን በማስቆጠር በአውሮፓ ከባየር ሚዩኒክ ቀጥሎ ሁለተኛ ደረጃ ላይ የሚቀመጠው። ባየር ሚዩኒክ በዚህ በአውሮፓ ተወዳዳሪ የሌለው ቡድን ነው። አርባ አራት ግቦችን ማስቆጠር ችሏል። ገና በሲዝን ጅማሬ ላይ ነው የምንገኘው። በሁሉም ውድድሮች ነው ይህም ላችሁ፣ በቦንደስ ሊጋ ወይ በላሊጋ ሳይሆን ቻምፒዮንስ ሊግንም ሌሎች ውድድሮችንም ይጨምራል። አርባ አራት ግቦችን ባየር ሚዩኒክ አስቆጥሯል። ከዛ በመቀጠል የምናገኘው ባርሴሎና ነው። ሰላሳ ሶስት ግቦችን ማስቆጠር ችሏል። በአምስቱ ታላላቂ አውሮፓ ሊጎች ሁለተኛ ደረጃ ላይ የምናገኘው ቡድን ነው ማለት ነው። ከእነዚህ ውስጥ ደግሞ ሀያ አራቱ የተቆጠሩት የባርሰሎና ግቦች በስፔን ላሊጋ ነው። ይሄ ደግሞ ከፍተኛውን ቁጥር እንዲያገኝ ያደርገዋል። ስለዚህ አሁን ባርሰሎና እየሄድ ያለበት መንገድ ብዙ ጎል አስቆጣሪ ተጫዋቾች መኖራቸው ተከትሎ ደግሞ እዚህ ቡድን ውስጥ አሁን እየተመዘገበ ያለውን ውጤት በጣም አስገራሚ ስለመሆኑ እያየን እንገኛለን የሪያል ማድሪድን ጉዳይ ደግሞ ስናነሳ እንግዲህ ሪያል ማድሪድ ዘንድሮ አምስት ለሁለት በሆነ ውጤት የተሸነፉበትን ጨዋታ እናስታውሳለን፣ በአትሌቲኮ ደ ማድሪድ። እንዲሁ ደግሞ በአዲስ አሰልጣኝ ነው የሚመሩት፣ በቻቢ አሎንሶ። ከዚህ ቀደም የሪያል ማድሪድ ተጫዋች ነበር። ኤል ክላሲኮ ምን ማለት ነው የሚለውን ስሜት ያውቀዋል። ከዚህ ቀደም በመሀል ሜዳው ላይ ከተለያዩ ተጫዋቾች ጋር በመጣመር ሲጫወት ነበር። አሁን ደግሞ በአሰልጣኝነት የመጀመሪያ ኤል ክላሲኮ ጨዋታውን የሚያከናውን ይሆናል። ባርሴሎና 22 ነጥቦች አሉት 14 ንጹህ ጎሎች አስመዝግቧል። ሪያል ማድሪድ ደግሞ 24 ነጥቦችን አስመዝግቦ በ11 ንጹህ ግቦች አንደኛ ደረጃ ላይ ይቀመጣል። ያው ገና ሲዙኑ ጅማሬው ላይ ነው። 10ኛ ሳምንት ላይ ነው የሚገኘው። ገና ከዚህ በኋላ የበርካታ ሳምንታት ጨዋታዎች ይቀራሉ። ግን እንደዛም ሆኖ እንደው የ28 ሳምንት ጨዋታ እንኳን ቢቀር ግን ሪያል ማድሪድ እና ባርሰሎና እስከ መጨረሻው ድረስ ለዋንጫ ተፎካከሩ ሊቀጥሉ እንደሚችሉ ፍንጭ የሚሰጡ ጉዳዮችን እያየን ነው። ምክንያቱም አትሌቲኮ ማድሪድ 16 ነጥቦች ነው ያሉት ገና ከሆኑ የ8 ነጥብ ልዩነት አለ ከመሪው ሪያል ማድሪድ ጋር። ከዛ ባለፈ ደግሞ እንደዚሁ 17 ነጥቦችን የያዘው ቪላ ሪያል ሶስተኛ ደረጃ ላይ ነው የሚገኘው። እና የበለጠ በሁለቱ ቡድኖች በኩል ያለው ተፎካካሪነት ከፍ እያለ ሊቀጥል እንደሚችል ማየት በጣም አስፈላጊ ነገር ይሆናል። ሪያል ማድሪድን ካነሳን ግን ቅድም ያነሷቸው ሌሎች ጉዳዮች አሉና በጣም ቁልፍ ሚናን እየተወጡ የሚገኙ ተጫዋቾች አሉ። ለምሳሌ ፌዲ ቫልቬርደ በፉልባክነት ሚና ነው እየተጫወተ የሚገኘው፣ በተለይ እዛ ቦታ ላይ ተደጋጋሚ ጉዳቶች የተፈጠሩ ስለሆነ። አርዳ ጉለር የቱርካዊ ተጫዋች ዘንድሮ ጥሩ ሲዘነን እያሳለፈ ነው። ስምንት የጎል አስተዋጽኦዎችን በዚህ ዓመት ማድረግ ችሏል። ሶስት ጎሎችን አስቆጥሮ አምስት አሲቶችን አስመዝግቧል። ኬሊያን ኤምባፔ በአጠቃላይ 17 ጎሎች ላይ ቀጥተኛ ተሳትፎ አለው። 15 ጎሎችን አስቆጥሮ ሁለት አሲስቶችን አስመዝግቧል። ቪኒሽስ ጁኒየር አምስት ጎሎችን አስቆጥሮ አራት አሲስቶችን አስመዝግቧል። ስለዚህ በዣቪ አሎንሶ በኩል እነዚህ ተጫዋቾች በጣም በአስገራሚ ግስጋሴያቸው ነው እየቀጠሉ የሚገኙት። ከነ ሀሪኬን ጋር የሚነጻጸር ደግሞ ተጫዋች ነው ኬሊያን ኤምባፔ። ሀሪኬን አሁን 20 ጎሎች ላይ መድረስ ችሏል እና ኤምባፔም ደግሞ ወደዛ መንገድ እየተጠጋ እየመጣ እንዳለ እየተመለከትን እንገኛለን። ቅድም እንዳልኩት ደግሞ አስራ አንድ ጎሎችን ባርሴሎና ላይ ማስቆጠር ችሏል ይህ ተጫዋችና አሁንም በዚህ የጨዋታ መራ ግብር ላይ ምናልባት ጎል ሲያስቆጥር ሲያስቆጥሩ ከምንመለከታቸው ተጫዋቾች መካከል አንዱ ይህ ተጫዋች ሊሆን እንደሚችል ነው የሚጠበቀው። እንግዲህ በባለፉት ሀያ ዘጠኝ የኤል ክላሲኮ ጨዋታዎች ላይ ምን አይነት ውጤት ተመዝግቧል የሚለውን ብንመለከት፣ ይህን ደግሞ ከአስራ አንድ የላሊጋ ጨዋታዎች ሪያል ማድሪድ ሰባቱን አሸንፏል ባርሴሎና አራቱን ማሸነፍ ችሏል። ከዛ ባለፈ ግን በተለይ ደግሞ በባርሴሎና እግር ኳስ ክለብ በኩል ደግሞ የባለፉትን ኤል ክላሲኮ ጨዋታዎች ላይ ጥሩ ውጤቶችን ነው እያስመዘገቡ የሚገኙት። ስለዚህ እዚህ ጨዋታ ላይ ደግሞ ምን አይነት ውጤት ሊመዘገብ ይችላል የሚለው በጣም በጉጉት የሚጠበቅ የጨዋታ መርሃ ግብር አድርገዋል። ቅድም እንዳልኩት ብዙ ግምት የተሰጠው ለሪያል ማድሪድ ነው። ወደ 45 በመቶ የሚያክለው ግምት የተሰጠው ለሪያል ማድሪድ ነው። 31 በመቶ ደግሞ ይህ ጨዋታ የአሸናፊነት ግምት ለባርሰሎና ተሰጥቷል። ጨዋታው ምንም እንኳን ሳንቲያጎ በርናቦ ላይ ይደረግ እንጂ በጣም ብዙ የሆኑ የጨዋታ እንቅስቃሴዎችንና በርካታ ጎሎችን የምንመለከትበት ጨዋታ ሊሆን ይችላል ተብሎ ይጠበቃል። በባለፉት ጊዜያት ላይ ስንመለከት እንደነበረው ተደጋጋሚ ጨዋታዎች ላይ ብዙ ጎሎች ሶስትና አራት ከዛ በላይ ግቦችን በሁለቱም ቡድኖች በአጠቃላይ በድምር ሲቆጠሩ እንደነበር ስናይ ነበር። ስለዚህ አሁንም ደግሞ ይሄ ጨዋታ ምናልባት ለዚህ በጣም ክፍት የሆነና ብዙ ግቦች የሚቆጠሩበት ሊሆን እንደሚችል ፍንጭ የሰጠ ጉዳይ ስለመሆኑን እዚህ ጋር ማንሳት በጣም ተገቢ ጉዳይ ይመስለኛል። ጨዋታው ላይ እነዚህ ነጥቦች እናነሳለን። ምናልባት ምን አይነት አሰላለፍ ይዘው ሊገቡ ይችላሉ ሁለቱ ቡድኖች የሚለውን ነገር ስንመለከት በሪያል ማድሪድ በኩል ቲባው ኮርቷ ይጀምራል ተብሎ ይጠበቃል። ቅድም እንዳልኩት ፌዲ ቫልቬርዴ በፉልባክነት ነው የሚጀምረው። ራውል አሴንሲዮ፣ ኤደር ሚሊታው፣ አልቫሮ ካሬራስ ተከላካይ መስመር ላይ ይገኛሉ። ኦሪሊን ቹሚኒ፣ ኤድዋርዶ ካማቪንጋ እና ጁድ ቤሊንጋም የአማካኝ መስመር ላይ ይጀምራሉ ተብሎ ይጠበቃል። ፍራንኮ ማስታንቱኖ፣ ቪኒሽስ ጁኒዮር እና ኬሊያን ሚባፔ ደግሞ ፊት መስመር ላይ የሚጀምሩ ተጫዋቾች ናቸው ተብሎ ነው የሚገመተው። በባርሴሎና በኩል ወንቸስ ሸዝኒ የቡድኑ ግብ ጠባቂ እንደሚሆኑ ይጠበቃል። ጁሌስ ኩንዴ፣ ፓው ኩባርሲ፣ ኤሪክ ጋርሲያ፣ አሌያንድሮ ባልዴ፣ ማርክ ካሳዶ፣ ፔድሪ፣ ፈርሚን ሎፔዝ፣ ላሚን ያማል ራፊኒያ እና ማርከስ ራሽፈርድ ደግሞ በነዚህ ጨዋታዎች ላይ በቋሚነት ይጀምራሉ ተብሎ ነው የሚጠበቀው። ከዛ ባለፈ አሰልጣኙ ሃንሲ ፍሊክ ቡድናቸውን እንደማይመሩም ጭምር ነው ሲገለጽ የቆየውና እንግዲህ፣ ሁለቱ ቡድኖች በከፍተኛ የደርቢ ስሜት በከፍተኛ የትንቅንቅ ስሜት ይህንን ተጠባቂ የጨዋታ መርሃ ግብራቸውን የሚያከናውኑ ይሆናል። ማን ደግሞ ጨዋታውን ያሸንፋል? ምናልባት ባርሴሎና የሚያሸንፍ ከሆነ መሪነቱን ከሪያል ማድሪድ ይድረከባል። በአንጻሩ ደግሞ ይህንን የጨዋታ መርሃ ግብር የሚያሸንፈው ሪያል ማድሪድ ከሆነ መሪነቱን የበለጠ የሚያጠናክርበት ስለሚሆን ጨዋታው እንዲህ ባለው መንገድ በጉጉት የሚጠበቅ ይሆናል። እናንተስ የውጤት ግምቶቻችሁ ልታደርሱን ትችላላችሁ። ማን ይህንን ጨዋታ ያሸንፋል? የውጤት ግምታችሁ ስንት ለስንት የሚል ይሆናል? ግምቶቻችሁን አድርሱን። የውጤት ግምቶቻችሁን ልታደርሱን ትችላላችሁ። የአስተያየት መስጫው ለእናንተ ክፍት ነው። እሁድ 11 ሰዓት ከ15 ላይ ተጠባቂው የደርቢ ጨዋታ በሳንቲያጎ በርናቢዮ የሚደረግ